ስማ እቺ ነፍሰ ቀጭ ምን ታመጣለች? እቺ ምን ምን እቺ ደሞ ምናምን ብለህ ይሄን ሰው ብነካ ማለት ነው በላይ ብትገናኝ፣ የህይወት ትልቁ ስህተት የሚሆነው ይህን ሰው እየመንካተ ነው። ማ በላይ ዘለቀ ይባላ ጥይዙ ነው። በአንጀት የሚዘድል ነው ማለት ነው። ይህ ሰው ከ14 ዓመቱ ጀምሮ ማለት ነው የአባቱን ገዳይ ለመበቀል ሲሰለጥን ያደገ ልጅ ነው ማለት ነው። እቺ ሰው ማለት ነው የዋዛ መስላህ ማለት ነው። ዝም ብላ ማለት አስር ሰው ለብቻ ነው እንዲህ የምታጋደመው ነው የምልህ ማለት ነው። በረድፍ ይሻላል በሆሪዞንታል ይሻላል ቨርቲካል አማርጣ ነው ምገል ነው ምል ማን ማለት ነው እንዲ አባቱ የአባቱ ገዳይ የመሀል ያለው መንግስት የኃይለ ሥላሴ መንግስት ነው የአባቱ ገዳይ ማለት ነው። እና በዚህ መሀል ግን ጣሊያን መጣ ለሁለተኛ ጊዜ በመጠሳት ጣሊያን ሲመጣ እኔ መሀል ያሉት አስቀይሞኛል ብለው ወዲያው በአንድ አልሆነም ማን ገብቶሻላ ምልሽ ሰምተሽኛል አ ወዲያው ማለት ነው። ከነዚህ ጋማ ባንዳውኛ ሀገሬን አልሸጥም ነው ያለው ማን? ዝም ብሎ እነሱ የሆነ ሸፍታ አለ እስኪ ምናምን ብለው ነው ወታደር የላኩት። ማን እንዴ ዝም ብሎ ያጋድማቸው። ጣሊያኖች ይመጣሉ፣ ያጋድማቸዋል። ይመጣሉ፣ ያጋድማቸዋል። በሰልፍ ሀገር ሰላም ብለው ሄዳሉ። ቆርጦ እልም እምሽክ። የት አለ ብለው ሲሚ የለም እሱ። በሌላ በኩል ደግሞ እዛ ጋ ያሉትን ደግሞ እየከካ ነው ሰውዬው። ምን ማለት ነው እንዴ ፓትሮል ይልካሉ። ዝም ብሎ መልክተኛ ይልክላቸዋል ወሬ እንደዚሁ ዝም ብሎ የሚያጨበጭ ማለት ነው ማለት ጀብዱም ይናገርለትን እንዴ ፕሌን ጥሏል ይባላል እንግዲህ በቆመ ጠብቀኝ። ፕሌን ከጣለ ሰውዬ አስብ እንግዲህ በቃ፣ የአንተን ጭንቅላት ምን አድርጎ እንደሚበረቅሰው ማሰብ ነው እንግዲህ እንዴ። እቺ ሰው ማለት ነው ነፍስ እኮ ያላት አትመስልሚያት እስቲ ግን እንዴ እኔ ጥይት አይመተውም ይላሉ። እና ታድያ እንዴት አድርጎ ነው ይመተው ይህን ሰውዬ? እንዴ ደግሞ ሟርት ነው ይላሉ። አታብሩም የሚያክል ሰው ይበን አርጎ ነው ጥይት የሚመታው እሱ ይመታል እንጂ ጥይት አይመታውም። በላይን ማማን እንዴ እኔ እውነት በጣም የሚገርመኝ ሰው ነው። ጀነራል ማይንድ ያለው ነው የጀነራል ማለት እንጂ ይሄ ዝም ብሎ የሽፍታ ምናምን የምትለው ሰው አበላ አታቃለውም። የሚቆርጠው ቆረጣ ታክቲኮቹ የሚገርሙ ናቸው ማለት ነው። እና ጣሊያንም በዚህ መንገድ ጎጃምን አላስነካም አለው ይሄ ልጁን ይዘውበት ሁላ አስፈራሩት። ጎጃ ምን የምሰጣል ልጅ ግደሏት ከሀገር አትበልጥም ነው ያለው። ልጁንም ግን በሌላ መንገድ አድርጎ አስመልጧል ማለት ነው። ማን ግን ልጁን ግደሏ ብሎ ሰጥቷቸው ነበረ። በዚህ መሀል አስመልጣት ግን በሁለቱ ያየ እንደዚህ ነው። በቃ ኃይለሥላሴ መንግስት ከእንግሊዝ መንግስት ጋር ወደ መሀል ገባ። ጣሊያንም የዓለም ጦርነት ስለነበር ተሸነፈ። የኢትዮጵያ አርበኞችም አግዘዋል ማለት ነው። በዚህ ሰዓት ግን ችፍን የተባለው እንደ ድመት ማርያምን እንደዚህ ለሀገሩ ስንት ሆኖ ሸሽቶ ወጣ። በሙላ ችፍን ያለው ማለት ነው ማን ደጃዝማች ምናምን አደረገው። ደስተኛ አይደለም ግን ይሁን ብሎ ባለ ደግሞ ከመንግስት ጋር እንደገና በሌላ ጉዳይ ተጣለ። ከብዙ ትግል ከብዙ ውጊያ በኋላ እየያዙትና ተሰቅሎ ተገደለ። በጣም ያሳዝናል። የሀገር በጣም እውነት ምንም